ሽ በጣም የወደዱት ብታይ ማናት ማናት ሲሉኝ ነበረ። በቃ እንዴት ብዬሽ ልንገርሽ፣ ደስታ የማቆጣጠር አልቻልኩም። መሰገሉ በጣም ደስ ያለኝ ስለወደደች መጀመሪያ አልወደድኩትም ነበረ ግን በቃ በተለይማ እንዳልወደደችው እንዳልወደደች ስትነግረኝ እንዴት ብዬሽ ልንገርሽ ምን እንደማደርግ ራ ገብቶኝ ነበር። አ የወዲው ራጊ ምንድን ነው የምታወሪው? መጀመሪያ ሳይሆን ንገሪና እኛ የምንወቀው እስኪ አላማረብኝም? ማለት ነው። ፊቴ ላይ የተለየ ነገር አልታየም እኔ እንጂ አንቺ እኮ ሁሉ እንዳማረብሽ ነው። ትንሽ ግን ፈካያልሽ ትመሳያለሽ። ኦ ልክ ነ ግን ሜካፕን ማን እንደሰራኝ እስኪገምት ሐረግ እኮ ናት። ሐረግ አው ገርም አይደለ እኔ ራሱ በቃ መጀመሪያ በቃ መጫወታ ታረጋኛለሽ ብዬ ነበረ ግን አሁን ሳየው እንዴት ደስ እንዳለ ልነግርሽ አልችልም። ይችላል ነገርሽ ነበርኩ ከዚህ በላይ ልታረግልሽ እንደምችል አንቺ ብቻ ቀርበሽ ጠይቃያት እንጂ እሷ እንደሆነም ቢያታልሽ ዛሬም ይልብኝ የደረሰው ሐረግዬ፣ እውነት በጣም ደስ ብሎኛል። እ ከዚህ በኋላ ደግሞ አንችነሽ ምሰሪ ችግር የለውም አንቺን ደስ ይበልሽ እንጂ ሁሌ ነው ምሰራሽ። ሐረግ ብዙ ሚዎች አሉሽ ማለት ነው። እኔ እኮ ቤት ውስጥ የምሰራቸው ስራዎች የሚጣፉት ይመስለኛል። ምን ማለት ነው? ያው የምትሰራቸው ምግቦች እጅ ያስቆረጥማሉ። በተመሳሳይ ደግሞ የምትሰራውን እያየ አለ። እኔ አመሰግናለሁ። ያው ሐረግ ጎበዝና አስተዋይ ልጅ ናት። በዛሬ ደግሞ ለሰው የምትጨነቅ በጣም ድንቅ ልጅ ነው። እሱ የነካችው ነገር በሙሉ ውብ ነው የሚሆን። ቃል ቁጭ ብለን ማውራት ያለብን ነገር አለ። ስለምንድን ነው? ስለ ሐረግ ጉዳይ። አቦ ፍታ ምንድን ነው? አንድ ነገር ላይ ሙጭጭ ማለት። ቃል የምናገረው ነገር ግን እየገባህ አይደለም። እቺ ልጅ እኮ ባደራ ነው ተቀበልነው። እዚህ ቤት ይዛናት የመጣ ነው አይደል? እሷ ላይ ለምዶት ቃል ለማድረስ እያሰብክ ያለው አረበና አታካብድ። ሲሆን እሷ ፈልጋ ሊሆን ይችላል። ቃል በደንብ ስማኝ፣ ከዚህ በኋላ እዚህ ቤት ግን ይሄ ነገር ድጋሚ እንዲፈጠር አልፈልግም። እየሰማኝ ነው? አረበና ተበቃ፣ አታካብድ። ምንድን ነው አቦ ፍታህ፣ በና አታስጨንቀኝ። ራኬብ ራኬብ፣ ምንድን እንደዚህ ማካበል? ሁላችሁም ተራበ፣ ተራቆለ ባባሳቻው ትብቆ የሚ የራሷን ቆልላለሁ። የምር ዛሬ ይገባታል። ምን እንደሚገባት ማንም ሰው እኮ ማድረግ የሚችለው ነገር ነው እንዴ? የወርድ የቀናት አስመሰለብሽ እኮ። ምን ሆነሽ ነው ራኪ? ማኔ ነኝ በሷም ቀና ነው። እንደሱ ሳይሆን ያው ከጠበኩት በላይ ቆንጆ ፊድባክ ስለተሰጠኝ እኮ ነው የተለየ ስሜት ተሰማኝ። በቃ ምክንያት ችች ብቻ ነች። ሲጀመር እኮ እኔ እንደዚህ ጎበዝ ናት ብዬ እኮ አልጠበኩም ነበረ። ሰውን ሳታውቂ መገመት ከባድ ነው ማለት ነው ራኪ። በሰላም ነው ተደምምሽባት እኮ። ሌላ ነገር ብታረግልሽማ እንጃ በእርግጥ ባክሻ አሁንም እየጠረጠርኩኝ ነው። ልጅቷ በቃ ማድረግ የማችለው ነገር የላትም። የሆነ ሳስቡ ማ በቃ ያፊ የሆነ ነገር ያየባት ይመስለኛል። ማለት የሆነ ነገር ስት አልገባኝም ማለት በቃ አለ አደለ፣ የሆነ ለእሷ የተለየ ስሜት አለው። ግን ደግሞ በሌላ እንዳትወስዱ። ለነገሩ ልክ ነሽ። የያፊ አስተያየት ለእኔም እንግዳን የሆነብኝ። መቼ አሁን አሁ እንዴት እንደሚያሽቃብጥላት አላይሽም? በጣም ነው ያማረብሽ። እሷ ስለሰራች እኮ ነው እንደዛ የሚለው። እንዴ እውነታቸውን እኮ ነው ደግሞ። እንዴት ሲያዩኝ እንደነበረ ለጊሽ። ደግሞ እኮ ያፊ መጀመሪያ ላይ እንድሰረኝ ሲጎተጉተ ነበር። እኔ ነኝ እንጂ እምቢ ብዬ የነበረው። ቢሆን ስራኪ ለአንዲት ለቤት ሰራተኛ እንደዚህ መሆን ተገቢ ነው? ኖ እሷ ከዚህ በኋላ የቤት ሰራተኛ አይደለችም፣ ጓደኛዬ ነው። ማደርጋት በዚህ አይነትማ በጣም ብዙ ነገር ትችላለሽ ማለት ነው። አይመስልሽም? ራራኪ ችልጅ ጋብሻ በኋላ አናትሽ ላይ እንዳትወጣለሽ። ሲያንሳት ነው ባክሽ። አስቢው እስኪ። በዚህም ጊዜ እንዴት እንደዚህ የቤት ሰራተኛ ሆና የሁሉ ሙያ ሊኖራት ቻለ? በጣም ነው የሚገርሙ። እሷ ደግሞ በቃ እራሷን ለመቀየር ትጠራለች። እንደተመቸሽ ለማንኛውም እየመሸብኝ ስለሆነ ኔ ሊድ ለምን እዚ ታድ። አይ ገና ነው ሰዓቱ። ነገ ተመልሼ እመጣለሁ ወይ ደግሞ በቃ ልሸኝሾ። አያስፈልግም፣ ይሄዳሉ ራሱ ምንድን ያደረግሹ የወርዲ መተሻል እንዴ! አስደነገጥሽኝ እኮ። አረ እባክሽ ደነገጥሽ። አጉል የምትንጠለጠዩን ነገር ታቆሚያለሽ፣ እሺ? ያንቺ ስራ እዚህ መተው ወጥ መቀቀል ነው፣ እሺ? ስራሽን አጥሽ። ስራዬን እንኳን አውቃለሁ። ግን አንቺ ምን ባደርግሽ ነው እንደዚህ የምትናገሪ? ምንድን ነው የፌት ሲያወረ እንደዛ ስትፍነከነክ የነበረው የወደደሽ መስሎች ነው? አረ እኔ እንደዛ ያን አድናቆት ስላልጠበቅኩኝ ነው። ራስሽ እንደ ትልቅ ባለሙያ ቆጥረሽ እንዳየምች ያፌት ከሆነ ከዝም ብለይቱ አያይሽም፣ እሺ? ዮርዲ እኔ ስር የተባልኩትን ብቻ ነው የሰራሁት። ያ ፊት እንዲወደው ምናምን ሳይሆን በቃ አድርጌ የተባልኩትን ነገር ብቻ ነው ያደረግኩት። እውነቱ ልንገርሽ እንዳይከፋሽ ብሎ ነው እንጂ አይምር፣ ዮርዲ። ከፈለግሽኮ ምናልባት አንቺንም ማ አንቺ በዚህ በቆሽ ሸጅሽ የኔ ፊት ልትነጊ። ይቅርታ ግን ያስከፋዎች ነገር አለ። እንደ አንቺንሽ እኔን የምታስከፊ ለማንኛውም ተረጋጊ። አይንሽን የሚመጥንሽ ሰው ላይ ብጤ ጥሩ ነው እሺ። እሺ እሺ ትላለች የማትረባ ይቺን ነገር አረኩ ብለሽ ልብሽ እንዳያብጥ ሽ። ይሄ በጣም ተራ ነገር ነው። አንቺ ከሰራሹ ማንም እንደማያቅተው ማወቅ አለብሽ። እሺ አውቃለሁ አትበልሽ፣ እያውልሽ እያንዳንዱ እርምጃሽን እየተከታተልኩሽ ነው። እሺ አርፋሽ ብትኖር ይሻልሻል። እሺ እሺ አትበይ ትመስላለች

ይ ቤት አደርግ ትናንት ምንም ጊዜ ሳላገኝ በእናትሽ ሳላወራሽ ቀረብኝ። ባደረግሽው ነገር በጣም ነው ደስ ያለኝ፣ የምር ኮርቼብሻለሁ። በምኑ? ምን አደረግኩ? ራኪ እንደዚያ ተደስተሽ አይቼ አላውቅም። የእውነት በጣም ነው የኮራብሽ። እሱማ እኔም ደስ ብሎኝ ነበረ፣ ስለወደዳችው በጣም ደስ ያለኝ ተቃለ ግን መጀመሪያ ምንም ደስ የሚል ነገር አልመሰለኝም፣ የምትወደውም አልመሰለኝም ነበረ ሲጀመር ግን ገና ዚህ ቤት እንደ ገባሽ ነበር ልዩ ተሰጥኦ እንዳልሽ ያልኩት። እንዲያልኩም አታሞግስ ስንት ምንም ባልሰራበት በሚሞገስበት ሰዓት ይህን የመሰለ ወርቅ እጅ ይዘሽ ላላሞግስ ነበር። ያፉ ስለተማመንክብኝ ና ይሄን ነገር እንዳደርግ ብርታት ስለሆንከኝ በጣም አመሰግናለሁ። ያደረግሽ እንጂ ለምንድን ነው ለእኔ ምስጋና የሚገባኝ? ቢሆንም እኮ አንተ ባትኖር ምንም ማድረግ አልችልም ነበረ። ከእኔ ሳይሆን ውስጥሽ ትልቅ አቅም ስላለ ነው። የሆነም ቢሆንም በራሴ እንድተማመን ስለረዳኸኝ አንተ ነህ ትልቁን ድርሻ መውሰድ ያለብህ። ሆነ ለመናገር የተማመንኩብሽ ውስጥሽ ያለውን ችሎታና ብቃት ስላየሁኝ ነው ይመስለኛል። ከዚህ በኋላ ደግሞ የራኬብን እይታ ማሸንፍ የቻልሽ ይመስለኛል። እንዴ አፉ፣ እኔ ኮ ራኬብ እንድትወደኝ ብዬ ያደረግኩን ነገር አይደለም። በቃ በጓደኞቿ ፊት አምራና ድምቅ ብላ እንድትታይ ስለፈለግኩ ነው። ቢሆንም መልካም ስለሆንሽ ነው የወደደችው። ከዚህ በኋላ ደግሞ ፍቅራችን ይፋ ብናወጣው ራኪብ ለመቀበል የሚከብዳት አይመስለኝም። ያ ፌት እንደዛ ማድረግ እንደማንችል ተነጋገርን አይደል? እንዴ አውቃለሁ እኮ ግን ደግሞ በጣም ነው ናፈቅሽ። ያ ፌት እየነገርኩ በዛ ላይ ደግሞ የተነጋገርንበትን ጉዳይ እንዳስረሳ። አንቺ የምርሽ ነው እንዴ እንደዛ ያልሽ? እውነት እኔን ለማጣት ዝግጁ ነሽ? ምን መሰለክ፣ አንዳንድ ነገሮችን ምንም ያህል ብንወዳቸው ግዴታ ማጣት ሊኖርብን ይችላል። እኔ እንደዛ ያን ነገር አይገባኝም። የምወደውን ነገር በምንም ምክንያት ማጣት አልፈልግም። እንግዲህ እሱ የግል አመለካከታችን ነው ሊሆን ይችላል። ደህና ዋልክ ወይ? ጉዲ አየነው ማለት ነው። አምላኬ ምንም ገብቶት እንዳይሆን ብቻ። እሱ አወቀ ማለት እኮ በቃ የወርዲም ራኬቱን ያውቃሉ። ያ ደግሞ መሆን የለበትም። የወርዲም ከሰሙሽ ደግሞ የበለጠ ልቦ ይሰበራል። ያምላክ ያውቀው እንዳይሆን ይሁን። ምንድነው? የውሸት ነው በለኝ? የምሬ ነው ያሉት የውሸት ነው በለኝ? ምን አየህ?

እኔ እንደዚህ ያይነት ነገር እንደማልወድ ታውቃለህ አይደል? ታዲያ እኔ እኮ ተለጠፋብኝ ያየሁት። ከዚህ ሌላ ታዲያ ምን ልጠርጥር? እኔ እኮ እንዴት ጭንቅላቱ ውስጥ ኔጌቲቭ ኔጌቲቭ ነገር እንደሚመጣ ነው ግራ የሚገባኝ። አረ የሌለ ነው ግን የምገርም፣ የእኔን ጥያቄ ላሽ ብለ የራስሽን እያበሰልሽ ነው። አረባክ፣ ምንም ነገር በሌለበት አትጠርጥረኝ። አረባክ፣ የሆነ ነገርማ እንዳለ ያሳብቅባቸዋል። ግን እባክህ ሁሉ ነገር ኖርማል ለሁለታችን እንጠበቃለች። አረ አንተ እባክህ ልጅቷን ነው ስማምን ያማልልኝ። አረ አንቺ ከባድ ሰው ነሽ። ሰው ሲጠጣ ጠብቀሽ በቃ ትለበልበሻ። አንተ ግን መቼ ከእነዚህ አይነት ነገር አሳሳብ የሚወጣው ግን፣ አረ ከባድ ሰው ነው። አንተ እንግዲህ እኔ ግን ምንም ነገር በሌለበት ባጠረጠረኝ በአጠረጠረኝ እንደዚ አልመሰለኝም። ክቡ እኮ ነው ያልኩት ያልኩትን ስገባ ራኪብ፣ ራኪብ፣ ራኪብ፣ ተነሺ፣ ረፈደ እኮ ተነሺ። ነጋ እንዴ? አዎ፣ በጣም ረፈደ። ያው ሁለት ሰዓት እኮ አለፈ። ተነሺ እባክሽ። ዛሬ የምሄድበት የለኝም ስራም የለኝም። ማረፍ ነው የምፈልገው። እሺ፣ እንደዛ ከሆነ ሌላ እንዳዘጋጅልሽ የምትፈልጊው ነገር አለ? ምንም የለም። ግን ቁጭ እስኪ፣ የማናገርሽ ነገር አለ። መቼ? አሁን ነው። አዎ፣ የምትሰሪው ስራለሽ አይ ያንቺ ልብሶች አሉ እና እነሱን ላጥቦቸው ነበረ። አይ ቆይ፣ ታያቸው በኋላ ተጋግዘን እናጥበዋለን። እንዴ የምርሽ? እና ራኬ፣ ምን ችግር አለው? በፊት እኮ የኔንም የፊትንም ልብስ ነው የነበርኩኝ ማጡ። የኔ መምጣት ነው ያሰነፈሽ እንደዛ ነገር ሐረግ። አቤት ትናንት ላደረግሽልኝ ነገሮች በሙሉ እንዳለ በጣም አመሰግናለሽ። የምን ምስጋና ነው? ትንሽ ነገር እኮ ነው ያደረግኩት። አይ ትንሽ ነገር መሆኑ ሳይሆን እንዴት አደረግሽ የሚለው ነገር ነው ይገርመኝ። ግን ቆይ እንዴት እንደዚህ አይነት ሙያ ሊኖር ቻለ? ለተወሰነ ጊዜ ያህል እዚህ ሙያ ላይ ተቀጥሬ ይሰራ ነበረ። እንዴ ታዲያ ለምንድን ነው እንደዚህ አይነት ሙያ እያለሽ ቤት ውስጥ ተቀጥረሽ መስራት የፈለግሽው? ራኪ ታሪኩ ብዙ ነው። ብቻ ግን አሁን በቃ ሰላም ያለው ህይወት ነው ያለኝ ምን ነው? የሚያስቸግር ሰው ነበር እንዴ? አረ በፍጹም ማንም የለም። ታዲያ ለምንድን ነው መናገር ያልፈለግሽው? ላለመናገር ፈልጌ ሳይሆን እኮ ታሪኩ በጣም ብዙ ነው። ቤተሰቦቼን ለመርዳት ደግሞ ይሄ የተሻለ ነው። ቤተሰቦቼ ደግሞ እንደምታውቂው በእኔ እጅ ላይ ነው ያሉት። ስለዚህ ያን ስራ በምሰራበት ጊዜ ደግሞ የማገኘው ገንዘብ ከቤት ኪራይና ከቀለብ ተርፎ እነሱ ጋር መድረስ አይችልም ነበረ። አሁን ያለውበት ግን ይሻላል በቃ አትጨናነቂ። እሺ፣ እና ደግሞ ሁሉንም ስራዎች አብረን ተጋግዘን እንሰራዋለን። እና ከዚህ በፊት ላስቀየምኩሽ ነገሮች፣ ለተናገርኩሽ ንግግሮች ደግሞ በጣም ይቅርታ። እንዴ ራኬብ፣ አንቺ ደግሞ ምን ተናግረሽኝ ታውቂያለሽ? እንደዚያ አትበይ። ንግግሬ እኮ ጥሩ እንዳልሆነ ይገባኛል፣ ግን ደግሞ አንቺ አስተዋይ ሴት ነሽ። እሺ ካልሽ ይሁን፣ በቃ። እንደ እህት እንድትሆኝ ልኝ እፈልጋለሁ። ታውቂያለሽ፣ የልብ የምል ጓደኛ የለኝ። እንዴ ዮርዲስ ዮርዲማ አሁን አሁን ነው እንደዚህ የሆነችው እንጂ ድሮ እንደዚህ እንደ ልብ ያላገኛትም አላማከራትም ነበር። ታዲያ አሁን ምን የተለየ ነገር አለ? እሷ ያፌትን ትወደዋለች እና ደግሞ እዚህ የምትመጣው ያፌትን ለማየት ነው። ኑሪ እንኳን ብላ ትኖራለች ያፌትን። አዎ አብዛኛውን ጊዜ ያፌትን ብላ ነው የምትመጣው እና በቃ እሱን ካየችው ደስተኛ ሆና ነው የምትኖረው። ይገርማል በጣም። ምናልባት አንቺ ፍቅር ይዞች ላያውቅ ይችላል ነው። ይዞሻል። አይ ኧረ እኔን ይዞኝ አያውቅም። ስለዚህ ስሜቱን ብነግርሽ አይገባሽማ። ታዲያ አብረው እንዳይሆኑ ምንድን የያዛቸው? ያፊ ለእሷ አካያትነት የዘለለ ምንም አይነት እንዲኖረው አይፈልግም? እሷ ደግሞ በቃ እሱን አታው መኖር እንደማችል ነው የምትነግረኝ። ይገርማል። አንዳንዴ ተፈላጊና ፈላጊ እኮ አይገናኙ ምን መሰልሽ አንቺ መጽሐፍ ምናምን ነገር ታነበልሽ አይደለ? እና ደግሞ በቃ አይምሮሽም በእንደዚ አይነት ነገሮች ዳብሯል። እና የሆነ ነገር እንድታደርግልኝ ፈልጌ ነበር። መጽሐፍ ማንበብ ፈልጋሽ ነው? አይ፣ እንደዛ ሳይሆን በቃ አለ አይደለ፣ አንዳንድ ነገሮች እንድታማክሪኝ ነው። እንዴ ራኬብ፣ እኔ ደግሞ እንዴት ነው አንቺ ማማከር የምችለው? ውልሽ፣ እንደዚህ አይነት ንግግር በመካከላችን እንዲኖር አልፈልግም። እሺ ድ እንዴት ነው ያፊ እንድናወራ ፈልጋለሁ። መጽፊ ከማን ጋር ማውራት አልፈልግም። አንተን ለማናገር እንደመጣሁ ታውቃለህ። ስለዚህ ጊዜ ስጠኝና እናውራ። በዚህ ጉዳይ ግን አንሌና ለመጨረሻ ጊዜ አውርተንበታል። ለምን ነው ግን እኔንስ የምታሰልችኝ? ለምን አትረጅኝ ያፊ? ምንድን ነው የምረዳው? አለ ሳዝን መጥቼ ስለምን ተይ፣ በቃ በናሹርዲ እኔ እንደዚያን ነገር አይመቸኝም። ሲቀጥል ደግሞ ከዚህ በኋላ እኔ ክፍል ደግመሽ ባገቢ በጣም ደስ ይለኛል። ቆይ ግን እንደምወድ ስላወቅ ነው እንደዚህ የምትሆነ? እኔ እንደምትወጂኝ አላውቅም። ለአንተ ያለኝ ስሜት ጠቅቀህ ታውቃለህ። ምን አለባት ጎዳኝ። ዮርዲ ያደረገልን ገርሽ እኔና አንቺ መቼም አንድ ላይ መሆን አንችልም። በቃ ታረጂ እንጂ ለምንድን ነው እኔ የምታሰለጂ? ለምንድን ነው አብረን የማን ሆነው? ለምንድን ነው ምርጫ ስለሆን ያልቻልኩት? በቃ አብረን መሆን አንችልም። ይህን ካወቅሽ እኮ በቂ ነው። ምክንያቱን ንገረኝ። እኔ ማፍቅራት ሴታለች። ስለዚህ በቃ አትድከኝ። በቃ ይህ ነው ምክንያቱ። እንጂ አንቺን ከመጥላት የተነሳ ምናምን አይደለም። ያፌት አትዋሸኝ። እኔ አንተን በጣም ጠንቅቄ አውቃለሁ። ማንም ሴት በሕይወት የለች። ነገርኩሽ አይደል? በቃ ተስፋ ቁረጭ። መቼም ቢሆን በአንተ ተስፋ አልቆርጥም። እንደዛ ከሆነ ጥሩ ዕድሜሽን እያቃጠልሽ እንደሆነ እነግርሻለሁ። በአንተ ማባክ ነውን ዕድሜ እንደ ኪሳራ አልቆጥረውም። አንተ እኮ የመኖር ምክንያት። እባክሽን፣ በቃ እኔና አንቺ ከወንድምነትና ከእህትነት የዘለለ ነገር ኖሮን አያውቅም። ወደፊትም ሊኖረን አይችልም። ያፌ፣ እኔ አንተን እንደ ወንድምነት ማሰብ ካቆምኩ ድሮ ነው። እንግዲህ ይህንን ነገር አምንሽ መቀበል ይኖረብሽ። በጣም ጥሩ። በፍጹም በፍጹም አምኜ መቀበል አልችልም። አንተ የኔና የኔ ብቻ ነው። ያደርጋሉ በምንም መንገድ። እንዴ ዮርዲ ምን ሆነሽ ነው? የምፈለግሽው ተኝ። ብቻዬን መሆን ነው የምፈልገው። ማንም ደውረኛ አልፈልግም። ዮርዲ፣ ምናልባት እኮ ጭንቀትሽ የሚጋራሽ ሲያስፈልግሽ ይሆናል። ጭንቀቴን የሚጋራኝ እንዲጋራኝ የሚፈልገው እሱም ብቻ ነበር። እሱም ጀርባውን ሰጠኝ። እንደዚህ የምሳሳለት ፍቅሬ ይነሳኝ። አሁንስ ስም መቋቋም አልችልም። ዮርዲ፣ አልገባኝም። ቆይ ማን ነው ይ? እስኪ ቆይ፣ እኔ የምፈቀር ሰው አይደለሁም፣ አስጠላለሁ። ሰው እኔን አይቶ ማፍቀር አይችልም። አረ በፍጹም። ታዲያ ለምንድን ነው አንድ ቀን እንኳን የፍቅር ስሜት ለእኔ የማያሳየኝ? አሁን ስራሴን ጠላሁት። ለምን ያፊ ለምን ያፌት? ቆይ ዮርዲ፣ በያፌት ምክንያት ነው እንደዚህ የምትሆኚው? ታዲያ ሌላ ምክንያት ምን ይኖረኛል? በሽታዬም ሐኪሜም እሱ ብቻ እኮ ነው። ተረጋጊ ዮርዲ፣ ሁሉም ነገር መፍትሄ አለው። እሺ፣ በጣም ነው መወደው። ያለሱ መኖር አልችልም። ሁሉ ነገሬን ተቆጣጥሮታል። እባክሽን እርጂኝ። ያፊ የእኔ እንዲሆን አግዢ። አንቺን እምቢ አይልሽም። ቆይ እንዴት ነው ማግዝሽ? በቃ ያፌትን እንዲወደኝ ማድረግ ብቻ እኮ። እንዴት አድርጌ ከእኔ ጋር እንዲሆን ገፋፊ። እውነት አንቺን ይሰማሻል? እሺ፣ አንቺን የሚያስደስትሽ ከሆነ ሞክራለሁ። አመሰግናለሁ፣ አመሰግናለሁ። እሺ

እኔ አንቺ እንጂ እሷ መሆን እንደማልችል ነው ያ ፌት እኔ ግን እንደዛ ማድረግ በጣም እየከበደኝ ነው ሐረግ ምን እንደው ባህሪሽ እንደዚህ የሚቀያየረው ምን ላድርግ ነው ያፉ በቃ እኔ ማንም ሰው ሲያዝ ማየት አልፈልግም ምን ሆንሻል ይሄ እኮ የግል ህይወታችን ነው አይደል እባክህን ያፉ አንድ ነገር ልጠይቅ በእናትህ እንቢ እንዳትለኝ ሐረግ ያ ፌት ተወደኝ የለ እባክህን እሺ ምንድን ነው ለእኔ ስትል ለእኔ ስትል